ሰላም ውድና የተከበራችሁ የዩቱብ ቻናል ተከታታዮች ሰላም፣ እንዴት ናችሁ? ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ለየት ባለ ቪዲዮ የመጣውት የመጣሁት እንደምትወዱት አልጠራጠርም። ቤታችን በቀላሉ እንዴት ውብና ማራኪ ማድረግ እንችላለን ብላችሁ ሀሳብ ለሆነባችሁ ዛሬ መፍትሄውን ይዤላችሁ መጥቻለሁ። ይህን የግድግዳ እስቲከር በመጠቀም ቤታችን ውብና ማራኪ ለእይታ ውበትን የሚሰጥ የአእምሮ እርካታን የሚፈጥር ልዩ የሆነ እስቲከር ነው። እኔ ተመችቶኛል። እናንተስ? እንዴት ነው የምንጠቀመው ለምሉ ለምትሉ ራሳችን የራሱ ማጣበቂያ ያለው ራሳችን ራሳችን መለጠፍና ማስዋብ እንችላለን። እንዲሁም በሰላ በግድግዳ በቲቪ ዙሪያ ሊሆን ይችላል። በክላሳችን፣ ባልጋችን አካባቢ ሊሆን ይችላል። እንዲሁም ውሀን የመቋቋም አቅም ስላለው በክችንም ልንጠቀመው እንችላለን። ያረጁ ጣውላዎችን መጣል ቀረ፣ አስውበን አዲስ አድርገን መጠቀም እንችላለን ማለት ነው። በጣም ደስ ይላል። ህይወትን ቀለል አድርጎ መኖር ተጀምሯል። እንዴት ደስ ይላል። ዋጋው ተመጣጣኝ ጉልበትን የማይጠይቅ ጊዜ እና ጉልበታችንን ሴፍ የሚያደርግልን ቤታችን ግን የሚያስውብልን ምርጡ ፕሮዳክት ነው እኔ ተመችቶኛል እናንተስ ምን ትላላችሁ ሀሳብ አስተያየታችሁን ከኮሜንት ላይ አስቀምጡልኝ አድራሻ ሀዋሳ ለምትፈልጉ ስልክ ቁጥር ኮሜንት ሰር የምትፈልጉ ጠይቁኝ አስቀምጥላችኋለሁ ማይልስ ነው እና ተጠቀሙ ቤታችሁን አስውቡ ላለውኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ይጠቅማል ብዬ ለናንተ የማስባችሁን ቪዲዮ ይዤ ከመምጣት ወደ ኋላ አልልም። አበረታቱኝ፣ ቅን ይሆናችሁ፣ የሰው ማደግ የሚያስደስታችሁ አበረታቱኝ። ቤተሰብ እንሆን እንማርበታለን። ኢንሻአላህ ቢስሚላህ።